አሰላሙ አለይኩም፣ እናቴ ና እስኪ ጤናችሁ ዶቼ። ዛሬ እንደምታዩት ፏፏፏ ያሉ ሽፎኖች እየመጥቻለሁኝ እናቴም እኔም እናሳያችኋለን። አዳዲስ ሻርፖች፣ አዳዲስ ሽፎኖች ቆንጆ ቆንጆ ተሰርተው የገባሉ። በበፊቶቹም ስታይል በአዲሶቹም በሁሉም አምጥተናል። እንደምታዩቸው ፏፏፏ ያሉ ናቸው። ለእናቲ ቢዘሽ መጣሽ ማማዬ ሺም እንዳማረባቸው ናቸው። እንደምታዩቸው ማሻላ ማሻላም ማማዬ ሺ ሽር ብትን ብለው ቆንጆ ሆነው ነው የመጡት። እናቱች ሻርፕ አለ ሺፎን አለ ቆንጆ ቆንጆ፣ እና አሁን መስቀያው እስኪመጣ እኮ ብዬ ነው። በነገራችን ላይ ይሄ እናቱች ትልቅ የሚባለው ጉፍታ ነው። ይሄ በነገራችን ላይ አይን ሸራተትም እርቹ ይሄው፣ ይሄ ጉፍታ ይባላል። ሻርፖችም አሉ። እሱ ኮምፕሌት ነው በቃ፣ እናቴ ከቀሚሷ እኔ የለበስኩት ኮምፕሌት ነው። ብዙም ሄድ ሄድ አይሉም። እነዚህም ግን ትንሽ ይንሸራተታሉ። በእነዚህኞቹ ስታይል እነዚህ እንሸራበታሉ ማለት ይቻላል። ቾላ አቮካዶ ከለሮቹ ናቸው። አቮካዶ በምን በሁሉም ስታይል፣ በሁሉም አይነት ቆንጆ ቆንጆ ሻርፖች መጥተዋል። የባህል ልብስ መጥቷል። ብዙ ነገር ነው በነገራችን ላይ ያው በየጊዜው እያዘዝኩ እያሰፋው ስለሆነ ነው። እኔ አሁን እዚህ መንገድ ላይ ምናምን ከሚሸጡ ሳይሆን እያሰራው ስለሆነ ነው በየጊዜው ቶሎ ቶሎ ማላመጣው እንጂ፣ የሚሸጡ ሞጥተዋል መንገድ ላይ ግን እ መንገድ ላይ የሚሸጡ እጅጌያቸው ባዶ ነው፣ ስስ ነው። እነዚህ ደግሞ ገበር መደረግ ስላለበት በገበር ቆንጆ ተደርገው ስለሚሰሩ ነው። ላቸው አለገበር ነው አሁን ይሄ በቃ በዚህ ሻርት ነው፣ በዚህ ሻርት

2500ም 3000ም አለ እንደ ስፌቱ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ እንኳን ደህና መጣችሁ። ኢንሻአላህ ይሄን አላህ በሰላም ላገር ሻብቃሽ አ ጉፍታዎቹ እስከ 5 አለ 1000ም አለ። በነገራችን ላይ 800 ብርም ጉፍታ አለ። እንደ ጨርቅነቱ ስለሚለያይ ነው። ጉፍታሁን የ5 አሳይቻችኋለሁ። የሺ ሁለቶቹንም አሳያችኋለሁ። ሽፎኖቹ ግን 2500 3000 ወግዲ ልካለሁኝ የሚቀበል ሰው ካለ መንግስት ተሰማየት ራሱ ልክላችኋለሁ። ተቀባይ ይምሩ ያቸው በእነዚህ ማለት ነው። 2500ም 3000ም አሉ እንደ ጨርቃቸው አይነት እና እንደ ስፋታቸው ነው ማለት ነው። አዎ በእነዚህ እንደምታዩት እነዚህ አሁን 3500 ናቸው። በዚህ አይነቶቹም 3000 አለ። ይሄ አሁን ሁለት ቆይና ፊገር በኋላ ለብሰናታ ሳያችኋለሁ። አለ ይሁት እንዴ ማለት ይሁት እንግዲህ ስፋቱን ማለት ነው። ለሁሉም ሰው ይሆናሉ። እነዚህ አሁን በትዕዛዝ አሰፍቻቸው ነው። ወገባቸውም እንዳይዝ ተደርጎ ነው የተሰራው። ማሰር ያለው ለረጅም ነው። ቁመቱ በጣም ረዝሞኛል ግን፣ ለረጅም ሰው፣ ወፈር ላለ ሰው፣ ለቀቅ ያለ ለሚወድ ሰው ናቸው። እነዚያው አሁን በትዕዛዝ አሰፍቻቸው ነው። ብዙ ከለር ነው። ይሄንን ከለር ብዙ ሰው ስላዘዘኝ የዚህ ከለር የቀረኝ የለም። እዚህ በብርቱካን በቀደማ ሳይቻችሁ ነበር። እዚህ በፒንክ አለው እዚህ ደግሞ በቀይ ማለት ነው። ያ ብዙ ሰዎች ይሄንን ስላዘዙኝ እነዚህም አሰርቻቸዋለሁ። ኦኬ እ እሺ ነውድ አሳይሻለሁ። ቴሌግራም ላይ ምንም እልክላችኋለሁ፣ ችግር የለውም እና አሪፍ ነጋዴ ሁኛለሁ ማለት ነው

ከለራቸው ትልልቁ ማለት ነው። ይሄ ብዙ አይነት ከለር ነው ያላቸው። ያችሁት ያችሁት ብዙ ከለር ነው ያላቸው። በፈለጋችሁት ልብስ ማሽ ታረጓችኋላችሁ ማለት ነው። እነዚህን በፈለጋችሁት ማሽ ይሆናሉ። ያው መልሼ ማንሳት ስለማይቀር ነው ተውኩት። ያላጣጠፍኩት መልሽ ነው ናቸው እነዚህም አሉ። በእነዚህ ሺህ ሁለት ባልኳችሁ እነዚህ አይንሸራተቱም። ወደዚህ እያችሁችው እዚህ አይንሸራተቱም። ይህም አይንሸራተትም። እነዚህ ትንሽ ሄድ ሄድ ይላሉ። ያን ያክል ባይጠናባቸውም ይንሸራተታሉ። በጣም የሚያምሩት በጣም የሚንሸራተቱትን አላመጣሁም። ብዙዎቹ ስምንት መቶ የሚሸጡት አሁን ስለሚንሸራተቱ ነው ማላመጣችሁ። ቁጭ አይሉም። ይሄን አሁን ይንሸራተታል ተብሎ ነው የሚሸረተው ሁለት ነው ግን ያን ያክል አይሄድም እንደነዚህ ስለማይሆን ነው እና ጨርቁን እንደዚህ አይቺ ነው ማነጠው ብዙ ብዙ እንትን አይደምዩት እንደዚህ ጉንብስን ካልኩት ነው ያን ያክል ሄድ ሄድ እንጂ አይሄዱም። እነዚህ ሽ ሁለት ተብዬዎቹ ማለት ነው የስምንቶቹን ያው

እንደዚህ ነው ነው ያለ ይቅርታ ኔትወርክ ሰው ደውሎብኝ ነው ወየ ወየ እሙ ዘይፍ እሙ ዘይፍ። እሺ፣ እኔ ወዳለህ አክብርልኝ። አው ልበርታ እንጂ እናንተ እንደው ቁጭ ማለት አልወድም። ብታይ እንደው ጎንደርኩ ጊዜ ቤት እንደው ቁጭ አልኩ ጊዜ እንደው ጨነቀኝ። እናት፣ እስኪ ቆይ፣ እናት አያቸው። በቃ ይሄ ማለት ነው። እኔም ማ እያሳየሁት ስለሆነ እኮ ነው የምበትን እያችሁት በቃ ይሄ ማለት ነው። እንግዲህ እያቸዋቸው እነዚህ አሁን እጅጌያቸው ገበር አለው ምን አለው ብዙም ነገር አለ። ገበሩታ ድረስ ናቸው እነዚህ ነዚህ ሦስት ሺህ አምስት መቶ ና አለ ብያቸዋለሁ። ኖርማሊ በፊቶቹ ሽፎኖቼ በፊት ያሰርኋቸው እነዛ ሶስት ሻይ መስሎቱ። አሁን እነዚህ ዛሬ ገና የገቡናቸው ናቸው። እነዚህ ማለት ነው አሁን ተሰርተዋል፣ የመጣሁት በጣም ነው የሚያማምሩት። ስታይላቸው ቆንጆ ነው፣ አይሁም ለቀቅ ያሉ ናቸው። ማንም ሰው ቢለብሳቸው፣ ወጣትም ቢለብሳቸው ይሆናሉ፣ ትልቅ ሰውም ቢለብሳቸው ይሆናሉ። በትልቅ ሰውም ያምራል፣ ለወጣትም ያምራል። እንደኔ ቦርጫም እንደሆነ ያምራል፣ እንደኔ ሸንቃጣ እንደሆነ ያምራል። አዎ እኔ እኮ እናቴ ወፈር ብዬ ቀጠን ያልኩ ረዘም ብዬ አጠር ያልኩ ቀላ ብዬ ጠቆር ያልኩ ነው እንጂ ማለት ለምን ሁሉ ለልብስ ሲያዙ በእኔ ልክ ነው፣ ሁሉም ሰው የሚያዘው። ግን ሄዶ ይሆናቸዋል። ቆይም ላሳያቸው። ልቁል ግን በልብስ ላይ ደረኩት። ቁጭ በል አስነሳሁሽ። አውፋቱ ሌላ ማማየሽ ቀለም እንዲህ አይነቱኝ ስለተገዛለኝ ደስ ብሎኛል። ማማየሽን ገዝቼላቸው ነው ወደውት ይህን አሉ ማርዳያ ከለር ማርዲያ አያችሁት። ለዚህ አሁን ምን አልሻለሁ መሰላችሁ የሆነው እኔ በነገራችን ላይ ሽነችን ሁሉን በዚህ ሻርፕ ብሸጣቸው ደስ ይለኛል። ለምን ይሄ ሁሉም ጋር ነው የሚሄደው፣ ይሄዳል እ ይሄ አሁን ከነ ሻርኩ ና አሊላ መብራት ሄደ። ከነ ሻርኩ ስንት ይሆናል ማለት ነው ይሄ ሶስት ሺ ሰባት መቶ አካባቢ ማለት ነው። ከነሸጡ ሶስት ሺ ሰባት መቶ ያው መብራት አገራችን መብራት ኢንጅሩ በቃ ዘግበለሁ። በኋላም ቢሆን እንገባለን እኛ እና ቆም ችግር የለውም። ይሁ ሻርፖቹ ከሺ ሁለት መቶ ሺ አምስት

መርባት ሄዲ እንግዲህ ኢትዮጵያ መኖሪን እርግጠኛ እንድትሆኑ ይኸው መብራት ዲርግም አለ። አሁን ትንሽ ቆይቶ ይመጣና ደሞ መልሶ ይሄድ ያለ ደሞ ይመጣለ ደሞ መልሶ ይሄድ ያለ። ያ ማለት ኢትዮጵያ ዲምላይት ነው። ሰው አሁን ዲምላይት የሚጠቀመው ፈልጎ ነው። እኛ ደግሞ መንግሥት አስገድዶን ዲምላይት ላይት እንጠቀማል። መገናላ አንቺው አይ ማማ ይሽህ

አትታጫሁን አንቺ ንብረት ብታወርጃት እሷን ከቷት ይወስድበታል። ኧረ ደግሞ መሳደብ መሳደብ ምን ይላል ነው ያልሽኝ? ባለፈው ትምህርት ቤት ሄዳ መታ የሽዬ መሳደብ አፍ ያቆሽሻል፣ መማታት እጅ ያቆሽሻል አለችኝ። አፍና ልብ ያቆሽሻል አለች። አሁን አንቺ ልትመች ስትይ እጅሽ ይቆሽሻል። እንዴት ነው ላይት? እኮ ማብራት ይችላል። የትኛው ስልክ ፓወር ባንኩ እንትን ነውእንጂ ይኸው የለውም። ስለሌለው ስልኬን ፈልጊማ ሀውርው የባህል ልብስ አሳያለሁ። መብራት ሄደለ ኤቭሪባዲ ምናረጋለሁ እንግዲህ ብዙ አለኝ ጋር ያለኝ ምን አለኝ። በነገራችን ላይ ባል ራሱ አቅርቢ ብትሉኝ መልምዬ አቀርባለሁ። ከዚህ በኋላ የለኝም። ማለልም እኔ እሽዋ ከሰራ መጣላው በቃ ጣውላ ስራ ያ ልጅ አስከፈቱ ናቸው እንዴው ከዛ ወዲህ ጣውላ ስራ የሚባል አስጠለኝ አስጠላኝ። ወደ ልጅ እኮ ጥሩ ልጅ በመሆኑ እንጂ እኮ አጣልቶኝ ነበረ። ጣውላ ስሪ እኮ ያለሽን አንቺ ልጅ አልተበል ዋ አንሰራሴሰላች ሽ እየተውን በነገራችን ላይ ውዶች ጣውላ ስራ ለምን እንዳቆምኩት አውቃላችሁ። ጣውላ ብዙ ግን ሰው ቁምሳጥን፣ ቡፌ፣ አልጋ አሰሪልን ይሉኛል። ግን ጣውላ ስራ አልቀበልም ትዕዛዝ ለምንድን ነው? የሚገርማችሁ የሆነ ሰዓት ላይ የት ነው አንቺዬ ወረ ሉ ነው ምናምን አልጋና ቁምሳጥን፣ ቡፌ አዘዘች። የመጀመሪያ ትዕዛዝ እና ሂጅ የከፈልኩት ለልጁ ብሩ ከዛ ከፈልኩት ቀጣይም አሁንም ለእንትን አልቆብኝ ለመስተዋት አለኝ እኔ ደግሞ ሰው እንደዚህ እንትን ይላል ምናምን መቼ አስቤ ከፈልኩት። አሁንም እንደዛ እያለ ብሩን ጨርሶታል። ለካ አምስት ሺ አስር ሺ እየተቀበለኝ ከዛ ጣውላው ሲሄድ አላገኘውም፣ ሲሄድ አላገኘውም። በመጨረሻ ላይ እሄድልሻለሁኝ መስተዋቱ አልተሰራ ምን አላለ ጣውላውን ገጥሞ ቁጭ አድርጎታል። በስንት ጊዜው መሰለሽ ለረመዳን ያዘዘች ለአረፋ ማለት ነው። ከዛስ መጣሁኝ ያንን አስር ሺህ ብር ከራሴው ከስር ያውጥቼ መስተዋቷን ምኗን አስገጣጥሜ አገሯ ላኩላት አልነገርኳትም። ኪሳራዬንም የራሴው ጥፋት ስለሆነ ሆነ። ከዛ እሷ ስትመጣ የገዛሁላት ዕቃ ምናምን ስላስደሰታት ጥረም ላይ ያለ ክብርልኝ ብላ አስር ሺህ ብር ላከችልኝ። በጣም ነው የገረመኝ። ለዚያ ያወጣሁት ብር ተመለሰ። ግን ከዛ ወዲህ በቃ እንደው ጣውላ ሰሪ ጋር ድጋሚ አልኩኝ፣ እንዴ ሰው በቃሉ ካልተገኘ ጧት ነ አሁን ጨርሰዋለሁኝ፣ ከሰዓት ነ አሁን ጨርሰዋለሁ እና ሌላ መንገድ ወጣኝ አንተን ይህ ቁም ሳጥን ዳሰራ ያልጋ የተቀመጠ ጣውላ ሁሉ እንደውም ልቅም ማርኪዮ ሲከ ሶስት ቁምሳጥን ይሆናል። ሌላውን እንደው ጣውላ የተባለው ሲከ እሺ። በኋላ ሁሉንም ቆይሽ ቆይሽ ደከመኝ ቀር እኔ ሲጀመር አቆምኩ አቆምኩ። በቃ አለቀ፣ ተውኩኝ። ከዛ ወዲህ ከማንም ሰው ትእዛዝ አልቀበላቸውም። እና ጣውላ ስራ በጣም ብዙ ሰውን አሁን ራሱ የተለያየ ቦታ ገንዘብ ይዘውብኝ የሚባሉ ሰዎች በምንድነው? በጣውላ ስራ ነው። አብዛኛው ቁምሳጥን፣ አልጋ፣ የመጅሊሱ እራሱ የጣውላው መጅሊስም ቦጣኝ። እንደው ጣውላ ስራ በቃ አስጠላኝ አስጠላኝ። በሰው ስንት አንከራተተ የመሰለሽ ዘቡራዬ በነገራችን ላይ ሽፎን እዚህ በጣም ቅናሽ ነው። አንዲት ልጅ ራሱ ባለፈው እየነገረችኝ የነበረ ሂሳቡን ስትነግረኝ እዛ በጣም ውድ ነው። እዚህ እኮ መርጠሻውም መርጠሽ ቅናሽ አለ፣ መርጠሽ እራሱ ቅናሽ አለ። ኧረ በወጣት አይኗ ላይ ለምን ይበራባታል? ማታ እንገባለን፣ ማታ መብራት ሲመጣ እንገባለን። በቃ ውዶች ምንም ማድረግ አልችልም የምጠይቁ ሌላ ነገር ካለ ልመለስላችሁ አይታይም ተውት እ በቃ እንውጣ በኋላ እንገባላችኋለን እንጂ ምንም ማድረግ አልችልም? ስንት ነው የለበሽው ሶስት ሺ አምስት መቶ ባለ ሶስት ሺም አለው የዚሁ አይነት ሳይዙ አነስ የሚል ማለት ነው ይሄ በአምስት ሜትር ነው የተሰራው ሶስት ሺ አምስት መቶ እናቴ በለበሰችው አይነት ደግሞ 2500 ሻርፖቹ ሺህ ሁለት። ኢንሻአላህ ይሄን ይወድህት አረም የሚያማምር ወላሂ በጣም ብዙ ዕቃ አስገብቻለ ገብቻለሁ። እዚህ ላሳይሽ ማለት ነው ላሳያችሁ ነበር ዛሬ በጣም ብዙ ዕቃ ነበር ያስገባሁት፣ ግን ያው ምን ይደረጋል። ለማየት አይመች። ምን አይመች? ይጨልማል። የምን የሚያለ ነገር ሆነ። የኢትዮጵያ መብራት እንዲህ ነው። በጨለማ ምንም መስራት አይቻልም። ባትሪ ያልቃል እንጂ ምንም አይታይልን እናቴ አይንሽ እንደላብለጭልጭ ለእነሱማ እያበራሁኝ ታ እንዲው ምን ዋጋ አለው? የእናቶች ሹራብ አለ ምን አለ። ለማንኛውም በቃ ውዶቼ ሰላም አሌይኩም። መቅሪብ ማዛን አለ፣ መስኮቴ ልዝጋ። ደና ሁኑልኝ እንትን እላለሁኝ። ደሴ አራዳ ነኝ ያለሁት ቤቴ ነው። በእርግጥ ልብሶ ያለው ግን ደግሞ አራዳም እልክላችኋለሁኝ፣ አሳያችኋለሁ። በአካልን መምጣት ከፈለጋችሁ አሳያችኋለሁኝ። የሚያማምር ነገር አለ። ዋአለይኩም ሰላም ወራህመቱላሂ ወበረካቱ። ዘቢብ አሊ እንዴት ነሽ እህቴ? ደህና ነሽ ወይ? አሚን የእኔ ውድ እህት፣ አሚን የእኔ ውድ። አንቺንም አላህ ያስደስትሽ የእኔ ውድ። ሁላችሁንም አላህ ያስደስታችሁ። ያረብ አላህ ያክብርልኝ። የኔ ወዶች ኑሩልኝ። በቃ እስኪ ዝም በይ። አሚን ያ ረቢ። ስገጅ በቃ ነት ተነሽ። እኔም ለሰግድ ነው፣ ለወጣ ነው። መግሪብ አዛን አለ። አዎ የእናቴን ባትሪ እንዳያልቅብኝ ዋአለይኩም ሰላም ወረሕመቱላሂ ወበረካቱ። ሱቅሽ ደሴ ነኝ እኔ አሁን አራዳ ነው አድራሻ፣ መጅሊስ ቤታችን አራዳ ነው። አራዳ ነው ዙሮ መገኘያዬ ማለት ነው። ግን አሁን የጀመርኩት ቤት ውስጥ ነው፣ ለማማ ለልጄ እንዲመቸኝ ቤት ውስጥ ነው የጀመርኩት። ሱቄን ዘግቻለሁኝ። አሁን አሁኑ ቤት ነኝ ያለሁት። ግን የትም ቦታ ይዤ መጥቻ አሳያችኋለሁ። እንሻላ እንደዛ በጣም አሪፍ ነው ቤት ደግሞ ብትመጡም ትራንስፖርትም ስላለ መታችሁ አይታችሁ መርጣችሁ ለክታችሁም ዘና ብላችሁ መመለስ ትችላላችሁ ደህናናት ሳዲይ ደህናናት አልহামዱሊላ አራ በጣም የሚያማምር ዛሬ ራሱ በጣም ብዙ ነው ያመጣሁት ወላሂ በጣም ብዙ አንጥቻለሁኝ ወይ በቪዲዮም ቢሆን አሳያችኋለሁኝ እንደዛ አረጋለሁ

የእናቶች ጉፍሳ ትልቁ ሻምስ በጣም ትልቁ ማለት ነው። ጉፍታ የሚባለው ልዩነቱን ቆይ እንኪ ማህዩ እና ሁለትም አለ፣ ባለ አንድ ሺህም አለ፣ ባለ ስምንት መቶም አለ። በእርግጥ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መብራት ይዶብናል። ገመዱ ነው። መብራት መብራት ይሄ ማለት ነው። ይሄ ጉፍታ ነው፣ የእናቶች ጉፍታ ነው። ትልቅ ነው። በጣም አይንሸራፍተትም። ዲዛይኑ በጣም ነው የሚያምረው። ያው ለማሳየት እንትን ስለሌለኝ ነው ያቸው በእነዚህ በለበስኳቸው ሺህ ሁለት፣ በእነዚህ እነዚህም ብዙ ይንሸራተቱም፣ ግን ያው እንትን ይላሉ። እንደነዚህ ነቾ አይደሉም። ያቸው በእነዚህ በእነዚህ ሺህ ሁለት በእነዚህ ማለት እና እንደዚህ ነው አይነቱ እና በስምንት መቶ ምናምን የሚባሉት ደግሞ ስምመቶ የሚባሉት እንት ስምመቶ የሚባሉት ደግሞ እንትን ናቸው። በጣም ይንሻራተታሉና ያን ያክል አይደሉም። ስምመቶ የሚባሉት እና ኔ ጋር አሉኝ። ከሻምስተ የሸ ሁለቶቹ ናቸው በብዛት የሚይዛቸው። ለምን እናቶቹ አይወዱም የሚንሸራተት ነገር ብዙ ጊዜ እና ሚንሸራተት ያው ስታዘዝ ብቻ አንጭልን ሲሉ ብቻ ነው እንጂ ሚንሸራተት አላመጣም። እና ውዶች እንሻአላህ በቃ ማታ መብራት ሲመጣ እገባለሁኝ ሰላም ሆኖልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ